አንድ እንድትፈታ የምፈልገው ህልም ምን አለ መሰለ መምህር? በቀደም ነው የዳዊት መዝሙረ ዳዊትን እየደገምኩ እየሰክርኩ እየጸለይኩ ሱባኤ በራሴ ይዤው ነበር። አንተ በነገርከኝና እዚሁ አዲሱ ቤት ውስጥ እኔ ከመግባቴ በፊት እርግጥ ጸበል አላስረጨውም ግን ሁለት ቀን የአንተ ስዕል አድኖ ከአንተ ቤት ከአንተ ሱቅ የገዛውትን ስዕል አድኖ ሰቅዬ ገባ። ቅዱስ ሁሉን ነገር ጸሎት ቦታውን ነው መጀመሪያ ያስተካከልኩት እና ሁለት ቀን በጸሎት ቦታው ከዛ በእጣን ብቻ እያጠንኩት የነበረኝ የማርያም ጸበል ነበረና ራሴ ጸበሉን ራጭች የገባውም አባታችን አልተመቻቸውም ነበር መጥተው ጸበል እንዲረጩልኝ እና እዚሁ ቤት ነው ሱባኤን የያዝኩት እና ሱባኤን ይዤ ምን አየሁ መሰለ በተኛውበት በአፌ አይጥ እና በማህፀኔ አይጥ ይገባል። ከዛ ለማውጣት እታገላለሁ። ያን አይጥ ለማውጣት እየታገልኩኝ፣ ከራሴ ጋር እየታገልኩኝ በጣም ላብስ ምጥ አድርጎኝ ከእንቅልፌ ባንኝ ስነሳ ልጅም እየባተተ ነው። አጠጋቢ ያገኘሁትና እሱ ግን ምንም ነገር እንዳላየኔ ነገረኝ። እና ግን በጣም ጥያቄ ፈጥሮብኝ ባይምሮ ውስጥ ያለ ነገር ስለሆነ ነው። እና ግራ ስለተጋባዎችን ነገር እንደሰጠልኝ እንግዲህ በህልምሽ ያየሽው እዛው ቦታ ላይ ውስጥ እዛው ቦታ ሆነሽ ሲገባ ነው ወይስ ሌላ ቦታ ውስጥ ሌላ ቦታ ሆነሽ ሲገባ ነው? አይ በተኛውበት፣ በተኛሽበትማ ነው። ግን ቦታው ሴቲንግ ይሄ ቦታው ሴት አፑ የት ነው? እዛው እዛው ጸሎት ቦታ ላይ ነው መተው የገቡብሽ፣ ወይስ ሌላ አካባቢ ሆነሽ? አይ ሌላ አካባቢ ከጸሎት ቦታ ተነስቼ ልጅ አጠገብ ነበር የተኛውት። እንግዲህ አይጥ በባህሪዋ ሰው ስታይ የምትደነግጥ የምትበረግግ ግን የሰው የሆነውን ነገር መታ ቅርጥፍ አድርጋ የምትበላ ሰላቢ መንፈስ ናት። የሰላቢ መንፈስ ውጤት ናት። የሚችሎኮሎኩ የሚደበቅ፣ ፊትለፊት ሊያገኝሽ የማይፈልግ ያንቺ የሆነውን ነገር ግን በድብቅ የሚሰልልሽ ሰው እንደሆነ ያስታውቃል። እና በንግግርሽ እና በልጅሽ በኩል እንደሚመጣ ማሳያ ነው። በአፍሽ በኩል ከገባ ከምትናገር ተነስቶ ከተናገርሽው የያዘ መዋርትም ሊኖር ይችላል፣ ሰላቢም ሊኖር ይችላል። በማህፀንሽ ደግሞ ሲገባ ያየሽው ደግሞ እንግዲህ ልጅሽንም ቶሎ ቶሎ አስቆርቢውና ይሄ መንፈስ እንደገባ እየነገረሽ ነው። ማየት መንፈስ ደግሞ እየተናገረ ነው። ሰላቢ መንፈስ ነው። ገንዘብሽን ዝም ብለሽ የምታባክኝ ከሆነ፣ ያለ ፕሮግራም ዝም ብለሽ የምትበትኝ ከሆነ ይሄን መቆጣጠር አለብሽ። ቃል የገባሽውንም ነገር ቼክ አድርጊ። እንግዲህ ብዙ ጊዜ አይጥ በህልም በምንም አይነት መንገድ ትታይ አይጥ ሰላቢ ናት። ግን ደግሞ በማህፀንና በአፍ በኩል ስትገባ ከንግግርሽ ጋር በተያዘና ከልጅሽ ጋር በተያዘ ነው የሚያሳየውና እንዳታሰጣሽ የተናገርሽውን ቃልሽን እንዳታሳጠፈች ተጠንቀቂ ማለት ነው። ስትተፊው መታየቱ ጥሩ ነበረ። ስትገባ ነው የታየችው። ያ ደግሞ እንጂ ውስጥ የገባ ነገር እንዳለ ያሳያል በሚገባሽ ልክ ነው የሚያሳይሽ ያ ደግሞ ምንድነው ካስተማርሽ ትምህርት አንጻር ብቻ ሳይሆን በራሱ ህልሙን ስታዩ ማንም ሳይተረጉ ብልሽ የምትረጂው ነገር ነው ማለት ነው እና ይህንን ደግሞ የምትጸልዩ በመልካሩ ፋይል ነው ማለት ነው በመልካሩ ፋይል በመልካሩ ፋይል ጸልይ መዝሙር ዘጠና መዝሙር ሁለትን መዝሙር አርባ ስድስት አርባ ስምንትን እነዚህ ጸልያቸው እሺ መምህር ያው ጀምሮታል ማለት እኮ ነው። ያን ሰሞን አስር ሺህ ብር አንዷ አለካለኝ አንድ እህቴ ለካለኝ ቤት ኪራይ ከፈልኩ አላልኩህም? ይህንን ህልም የሚያየው ሰሞን ደግሞ ሁለት እህቶች ከዚህ በፊት እናገዝሻለን አይዞሽ ብለውኝ የነበሩት አሁንም አስር አስር ሺህ ብር ልከውልኝ የሚገርመው መምህር ሀያ ሺህ ብሩን ምንም ነገር የሁለት ወር የቤት ኪራይ እንኳን መክፈል ነበረብኛል። ሀያ ሺህ ብሩ እንዴት እንደገባ አላውቅም። ከሀያ ሺህ ብሩ ላይ ስምንት መቶ ምን አንድ ሺ ስምንት መቶ ብር ነበረ እጄ ላይ አንድ ሺ ብሩን ለጽጌ ማርያም ብዬ ብቻ ጽጌረዳ አበባ ገዝቼ ወስጃለሁ ቤተክርስቲያን። ከዛ ሌላውን ወዴት እንደገባ አላውቅም። አምስት መቶ ብሩን ዛሬ ነው ለዚህ ቅዱስ ገብርኤል እዚህ ሰሚት ዋሻ ገብርኤል ቤተክርስቲያን የሰጠሁት። ከዛ ባለፈ ሌላው ብር ወዴት እንደገባ ጥያቄ ይፈጥሮብኛል። የለም ቀድሞ ደግሞ በህልም ካሳየሽ እና በኋላ ላይ ካጠፋው ምን አለመሰለሽ፣ በደንብ እንድታስተዊ፣ ባለፈው ተናግሬ ያለው ውስጣችን የገባው የሰላቢ መንፈስ ከሰዎች የመጣ ከሆነ ሰዎቹ በተወኛ ላይ ተግባራቸውን አከናውነው ከሄዱ በኋላ ሰራዊት ሆኖ ይቀመጣል ወይም ደግሞ ዝም ብሎ ይቀጥላል። የሚቀጥለው ግን እንደዛ እያጠፋ ምንም እያደረገ የሚቀጥለው ግን ውስጥ ካለው ከዛር መንፈሱ እልቀንትን ትዕዛዝ ሲቀበል ነው። ግን ውስጥ ያለው ደግሞ የቤተሰብ የዛር መንፈስ ሊሆን ይችላል። አብሮሽ የኖረው ከሆነ ደግሞ የሚሰልብብሽ የሚወስድብሽና የሚያባክነው ግብሬን አምጪ፣ ያለእኔ ሀብት ንብረት ልትይዥ አልፈቅድልሽም። እግዚአብሔር የሰጠሽንም ይነጥቃል። አንቺ አከማችሽን ይነጥቃል። ያለሽን በሙሉ እየነጠቀ አንቺን ባዶ ለማስቀረት ይሞክራል። ያ ምንድን ነው? የለመደው ነገር አለ። ቤተሰቦችሽ አንቺን ለእኔ ሰጥሞኛል። በመችሳም ሊሆን ይችላል። በሌላ በቱፍታ በምናምን በብዙ በማሳቀፍ በብዙ ነገሮች ይገባል ታመሽም ለሱ ተገብረሽ ለስለት መልክ ተሰተሽ ሊሆን ይችላል። ያን ሁሉ ይጠብቃል። የኔናት ናት ብሎ ስለሚያስብ የምታገኘውን ገንዘብ ለሱ ካልተገበረለት እሱ እዛ ውስጥ የማይሳተፍበት ከሆነ ያለሽን እየነጠቀ እያባከነ ነው አብሮሽ የሚኖረው ለምን እልሁን ይወጣብሻል። በስርዓቱ ግብሩን የሚሰጡት ሰዎች ያው አብረውት ይኖራሉ። የእግዚአብሔር መስመር አይፈልጉም። እዛው መጀመሪያ ገንዘባቸውን፣ ከዛ ደግሞ ህይወታቸውን ይሰልበዋል። እዚህ ጋር ግን ሰው የላከብሽ መንፈስ ከሆነ ግን ሰው የላከብሽ ወይም ደግሞ ከሰዎች በሆነ አጋጣሚ ሌባ ሊሰርቅሽ መጥቶ የነካሽ ከልከል ውስጥ መንፈስ የነካሽ ከሆነ የሆኑ ሰዎች ከአንቺ የሀብት ንብረት ለመካፈል አበድሪኝ፣ ለማለት ከአበድረሻቸው በኋላ ደግሞ ጥያቄው እንዳታመጪ ገንዘቤ መልስልኝ፣ ብሬ መልስልኝ ብለሽ እንዳጠይቂያቸው ያስነኩሽ ነገር ካለ ያ መንፈስ አንቺ ውስጥ ሆኖ በየቀኑ መስለብ ይጀምራል። ግን ሲሰልብሽ በየቀኑ እንዲሰራ ስለታዘዘ ሳይሆን ግብሩ ነው በቃ። በዛው ምን ሆነ? የሚያገኘው ግብሩን የሚያገኘው አንቺን በማናደድ በማበሳጨት ነው ማለት ነው። ይልክ ነው አደለ? የምናገረው ጨጓራ ስንታመም ለምሳሌ ባክቴሪያ ከሆነ ውስጣችን አትክልት ስንበላ፣ የተለያዩ ጁሶች ምናምን ስንጠጣ ያንን አትክልት ሎሚ ካላደረግንበት ጨጓራችን ውስጥ ያለውን ባክቴሪያ እየመገብ ነው ነው ማለት ነው። ሎሚ ጁሱ ከሎሚ ጋር ከተጠጣ ግን ጨጓራ ላይ ባክቴሪያ እንኳን ቢኖር ሊያቃጥለንም ጨጓራችንን፣ ግን ባክቴሪያውን ይገለዋል። ግልጽ ነው። ጨጓራችን ውስጥ ባክቴሪያማ ትል ማለት ነው፣ ዞሮ ዞሮ እማይታይ ትል። ያ የጨጓራ ትል ወይም ባክቴሪያ የምትመገቢው ነገር አብሮ ይበላል ማለት ነው። ግን እሱን ሊበላ ሲሞክር አንቺን እያሳመመች ነው የሚበላው ግብሩን ሲያገኝ። ልክ እንደዛ ነው፣ መንፈስም እንደዛ ነው። አንቺ ውስጥ ያለው መንፈስ የአንቺ የሆነው ነገር የእሱ ነው የእኔ ነው ብሎ ስለሚያስብ ማለት ነው። ወደ አንቺም ስንመጣ የምታገኛቸውን ገንዘቦች ቀድሞ አሳይቶ በህልም በኋላ ላይ የሚያጠፋው ከሆነ መከላከልም አልቻልሽም። ሊያደርግ ያሰበውን ግን የሚጠብቅሽ መልአክ አሳይቶች ነበረ ማለት ነው። የሚጠብቅሽ መልአክ ነው በህልም የሚያሳየሽ እንጂ ሰይጣን በህልም አያሳይም። እንዲህ ላረግሽ ነው እና ምን ታመጫለሽ ብሎ አያሳይም። ለምን እንደምትጠነቀቂ ያውቃል። በተለይ ጸሎተኛ ከሆንሽ ቀድሞ አያሳይም። የእግዚአብሔር መልአክ ግን አብሮች ስላለ ነገ እንዲህ ሊያደረግሽ አስቧል ተጠንቀቂ ብሎ በህልም ያሳያል። ካልሰማሽ በዛው ይጠፋል ገንዘቡ። እንደዛ ነው የሚሆነው አሁን ግን ሲመስለኝ መምህር እኔ እኛ ጋ ያለው ማለት እናቴ ጋ ቤተሰቦች ጋ አያቴ ጋ ያለው መንፈስ ከአንተ ትምህርት እንደተረዳውት ሙሉ ለሙሉ ግብሩን ስን እንደማይገብሩለት እና ጥቅማችንን እንደማይፈልግ ነው። ብክኖችን ሁላችንም ግዛት የሚያክል በሬት ነበራቸው፣ በይዞታ ማለት ነው። ቤተሰቦች እኔ እኔ ስለ ቤተሰቦች በደንብ በጠልቃ አወራለው አንድ ቀን እግዚአብሔር ፈቅዶ ከደወልክልኝ ማለት ነው። አሁን ረጅም ስለሚሆን ታሪኩ እና በጣም ሰፊ መሬት ነበራቸው። ያን ሰፊ መሬት መሽ ነው ያየሽው አንቺ ከቤተሰብ ጋር አላደግ ምስትለኝ ሁለት ሺ አንድ ነው ቤተሰቦችን ለማፈላለግ ወደ ሱዳን የተሰደድኩት እኔ እና ሁለት ሺ አንድ ተሰድጄ ሁለት ሺ ሶስት ላይ ነው ልጄን የወለድኩት። በጣም በትንሽ እድሜ ማለት ነው በቀደም ነገር የነበረ በመጀመሪያ ቀንም ስልክ ደውር ላይ እና ያኔ ቤተሰቦቼን ሳፈላለግ አገኘኋቸው በፌስቡክ ወንድሜን አገኘሁት እና ወደ ሀገር ቤት ስመለስ ሁለት ሺህ ስድስት ላይ ወደ ሀገር ስመለስ ያየሁት መሬት በጣም ትልቅ ነበረ በጣም ማለት ነው ሁለት ሺ እና ሶስት ሺህ ብር ነው ያንን መሬት እየሸነሸኑ የሸጡት መምህር ምንም ግን አልተለወጡ። ከዛ በኋላ አልፎ ተርፎ እኔ ልጄን ይዤ ወጥቼ ነገሮች ከልጄ ከነሱ ጋር ለመኖር መጥቼ ልጄ በሰውሀይን ታሞብኝ በጣም ቆስሎ በጣም በቃ ፈረንጅ ነበር የሚመስለው የሚገርም ነገር ከኔውን ላይ ተወለደ አይመስልም ነበር ራሴውን ላጠራጠረው ነበር፣ የኔ ልጅ አይደለም እንዲ እያልኩኝ እግዚአብሔር ሲፈቀድ አንድ ቀን ስንገናኝ ሙሉ ታሪኬን ሳጫወት የኔ ህይወት ምናልባት የብዙዎችን ህይወት ይቀይራል። ሆነ ወደ ተማ ነገራችን ስምሽ አመተ ኢየሱስ አስገባሽና ሙሉን ፕሮግራም እንይዘዋለን። አንድ ቀን በቃ ከመጀመሪያ እስከ እስከመጨረሻ ድረስ አስተማሪ ናቸው ነች የምታስቢያቸውን በእስልምና ሃይማኖት ውስጥም ሆነሽ መልካም የሚባሉ የሆኑ ህይወቶች ህይወቶችን ትነግሪናለሽ። የሰው ሃይማኖት መንካት ስለማይጠበቅብን አንቺ በፊት እንዴት መንፈስ ይፈትንሽ እንደነበረ አሁን ክርስትና ውስጥ ከመጣሽ በኋላ ደግሞ ምንም እንኳን ኢየሱስን ብታውቂው ምንም እንኳን ድንግል ማርያምን መላእክትን ብታውቂያቸውና ብትገቢ ብትጸልይም እያሸንፉ ቢሆንም ፈተናው መጠኑ ምን ያህል እንደሆነ በደንብ አግሽ ትነግሪናለች ብዬ አስባለሁ። እሺ ስለ ሰላቢ መንፈስ ልናገር ብዬ ባጠር አድርጌ ሙሉ ቤተሰቦችን አመድ ነው፣ በቃ አመድም ናቸው። በተለይ እናቴ አዲስ ልብስ እንድትለብስ አይፈቅድም። አዲስ ልብስ ገዝቼ ትሰጣት ለብሷዋ ላይ ቆሽሽብኛል እያለች። በጣም ነጭ ነገር ነው የምትወደው ደግሞ እና ነጭ ነገር ትወዳለች። አንገቷ ላይ ሀገር ጨሌ አላት። አውልቂ ስትባል እኔ ስሞት እና ስገነዝ ነው ይሄ ነገር ከአንገት የሚወልቀውላ ነው የምትለው። እና ያንን ሽጣ ሌላ አዲስ ጨሌ ሄዳ ገዝታ የምትመጣው የተገዛላትን አዲስ ልብስ ማለት ነው መምህር። እና ሁላችንንም ብኩን ነው የሚያደርገን። ወንድሜ የሚባለው ትንሹ ወንድሜ የተባለው ያው በባት አንገናኝም። ስራ ቁጭ ብሎ ገረባ ሲቀነጥስ ነው የሚውለው። በጣም ጫት ይቅማሉ እዛ ቤት ውስጥ ይጠቀማል ብዙ ነገር ነው የሚያደርጉት። እና ግን ቁጭ ብላ በስርዓት የሚፈልገውን ግብር ስለማታደርግለት ይሁን አላውቅም። በቃ መሬቱን ሸጠው ሸጠው ሸጠው ሸጠው ሸጠው፣ መምህር አሁን ያሉበት መቶ ሰባ መቶ ስልሳ የምትሆን ካሬ ላይ የተሰራች ቤት ውስጥ ነው። ያቺ ቤት ላይ ትንሽ እኔም ገንዘብ አለች ከአረቡ ሀገር የሰራው የላኩት እና ያስጨረስኩት እና የተወሰነ መሬት ለእኔ ራሱ ድርሻ አልሰጡኝም የቤተሰብ ፋይል ላይ ራሱ የለውም መምህር። የሚገርም ነገር ማለት ነው አይገርምሽም? ቀድሞ አውቆታል እድልሽን፣ ቀድሞ አውቆታል ማለት ነው። እኔ የለውም እዛ ፋይል ላይ የለውም፣ የቤተሰብ ማደር ላይ የለውም። እንጀራ አባት አይወደኝም፣ ለልጆቹ ብቻ ነው በቃ። ሁለቱ ለሁለቱ ልጆች እና ከሌላ ወልዶ ሊገል ምናምን የነበረው ልጁ ነበረ ለሶስቱ ልጆቹ ብቻ ነው ያከፋፍሉ እና በእናታችን በኩል ከሌላ አባት የተወለደ ሌሎች ልጆች አለን እና ለእነሱ ሁላ መሬቱ ላይ እየተጣሉበት ነበረ፣ ግን ዞሮ ሽጦ ሽጦ ብሩም ባክ ነው አልቋል። አሁን አመዳም ሆነን ያለን የሚገርም ነገር። እኔም እዚህ ይኸው ከነሱ ሸሽቼ መጥቼ በቃ አዲስ አበባ ተደብቄን ያለው ገንዘብ ነው እ ከስር አን ጌታን ይዘሽ አትከስሪ ምንም፣ እንዲያውም እግዚአብሔር ይመስገን። ኧረ በጣም ብዙ ነገር ብዙ ነገር እና ግብሩን ስለማይሰጡት የቤተሰብ የዛር መንፈስ ነው እንደዚህ ብኩን የሚያደርገኝ። ግን ሊያዝ እና ሊሸነፍ እንዴት እንዳልቻለ ላሸነፉ ያልቻልኩበት የራሴ ስንፍና እያየሁት እና ስለማውቀው ነው። በዛም ደግሞ እንድታግዘኝ የምፈልግበት ነገር አለ። ምክንያቱም አንደኛ ነገር ልጅ ከመጣገና ሁለት ወር ከምናምን ወደ ክርስትና ብዙ ነገር ተመክሯል። አሁን አሁን ትምህርቱን እየተማረ ያለውና እኔ ተነስቼ ስቀጠቅጥ ይደነግጣል። ተነስቼ ስሰግድ ረጅም ጸሎት ላይ ከቆምኩኝ አስር እንትን እያለ ስለሚያኝ የሆነ በቃ ልቡን ለማረጋጋት ብዬ ትንሽ እያቀዘቀዝኩኝ ወደ ራሴ እሱን ለማዳመጥ ስል ብቻ መንፈሱን እንደገና ወደ ራሴ እየጠራው እንደሆነ እየተሰማኝ ያለው ግን እነዛ መሆኑ እግዚአብሔር ይመስገን በስጋው ደግሞ ነው አሁንም እየተመላለስን ያለ ነው። ልጄን በሳምንት በሳምንት አቆርበዋለሁ። እንደ ቅዱስ ገብርኤልና እየርዳኝ እሱ ነው ረድቶኝ ለዚህ ሁሉ ነገር ያበቃኝ። እና ግን መምህር ህይወቴን ያበላሸች አንዲት ያሳደገችኝ ሴት አለች። እንደዚህ እናድርግ ቀሲስ ሊገቡ እዚህ ምልክት እያሳዩኝ ስለሆነ እንደዚህ እናድርግ፣ አንቺን ሙሉ አየር ሰዓት እሰጥሻለሁ አንቺን ለማዳመጥ 1600 አለ 2000 ሰው እንደሚገባ ተስፋ አድርጋለሁ። ለምን የሚያስተምር ነገር አንቺ ጋር እንዳለ ስላየው ነው። እንዳትርሺ የነገርሽኝን ያለ ነገርሽኝን ከገጠመኞቹ ላይ ግቢን ማን ነው ላይቭ ላይ ግቢና ያወራሻቸውን ያላወራሻቸውን ነገሮች ለይተሽ በወረቀት ቲክቲክ አርጊና ከዛ በደንብ አርገን በሰፊው እናወራለን። እሺ፣ እሺ፣ እሺ። በጣም በጣም ደብዳቤ አስቀምጬልህ ነበረ፣ ቢሮ እሷን በእጅ ስትከፍታ ስትይዛት ነበረ። አሁንና እሱ ላይ ያለ ቁጥር ችግር የለም እያየሁት ነው። የሚገርም ነው። እኔ እሱን ደብዳቤ ሳነሳው አንቺ ስትደውይ እንደው አንድ ይገርማል በጣም። ያው ወረቀቱ ችግር የለምሽ፣ የጻፍሽው አንቺ ነሽ። መምህር ደብዳቤን እያነሳው በእጅ ይዞታል ያልሽው አረንዶ። ስልኩ እንዴት እንደምታገኘው ለሌሎችም ንገሪያቸው። እንግዲህ ብዙ ደጋቅዱስ ገብርኤል እርዳኸኝ። እኔ ቅዱስ ገብርኤልን እየጠራሁ ነው አንድ ነገር የማደርገው። ቅዱስ ገብርኤል እስኪ እርዳኸው እጄ ላይ ሆነህ አንተ ሥራ። ነው ሁሉም እንደዛ ነው። ግን እንደው ሌላ ብልሃት ካለው ነው እንጂ እሱማ ሁሉም መልአክትን ይጠራል። ለማንኛውም እናመሰግናለን። እግዚአብሔር ይስጥልን። ተባረኪ። እግዚአብሔር እና ባትሪ ካለው መዝሙር ልጋብዛችሁ። ባትሪ ይኖረዋል